ስከሳ መማር ስከሳ፣ ሰውነቴ ድርቅርቅ ቃላ ከሷረ። ስከሳ ጡቴም አብሮ ሙሽሽ ብሎ ከሳ። ያኔ ወፍራም እያለሁ በቃ ወተት ያለው ነው የሚመዝሽ ውጥር ያለ ነው። አሁን ስከሳ ግን ሙሽሽ አለ፣ በቃ እንደዚህ እንዳሮጊት ሙሽሽ አለ። ወይኔ ያኔ እንትን አይደለም፣ አይሟሽሽም፣ ምን አይደለም፣ ዝም ብሎ ቁጭ። አረ ተውና

መማርም ከሰርግ በኋላ ትሰራለች። ቆይ ማርም ቁጥርጥር ትሰራለች ብያለሁ። ይሄ እሱ ኮሎኒ መፍታቱ ራሱ ደሞ ስራ ለቆርጣው። ሄርሜላ ተሰራ ያለችኝ አለ። ሄርሜላ የተሰራችውን ነው የምትሰራው፣ ጫፉ ላይ እንደ ከርሊ ብትን ያለ ሆኖ እንደዚህ ከመቀርሻው አይሰሩም። ኖ ኖ ኖ እሱ አይደለም፣ እሱ ሲስተር ነው የምትወደው። የምትሰራው ሂጂ ሄርሜላ ፔጅ ላይ ግቢ፣ ሄርሜላ ሀር ብለሽ ሰርች አርጊ፣ ይመጣልሻል። ሄርሜላ የተሰራችው በጣም ነው የሚያምረው ብታይ ብለሽ ስታር አርጊት፣ ይመጣል በጣም ነው የወደድኩት። የእሷን እ የተሰራችው ያ የምሰራ ነው የሆነ ቀሚ ዶሮ መማር መማር የሚለው በሴቷ መጥቷል የሚመስለኝ። እሱ ያች መማር ለመሆኑ፣ የሆነ ሰው መማር መማር ነበራ በየአጀንደው መማር። አሁን ደግሞ በሴት ተቀይረው፣ እኔ እኮ አባባል ነው ያሳቀኝ። ለመሆኑ ያቺ መማር ድምፅ ሆናለች? ከዚህ ሁሉ ህዝብ ታውሰሽ ማለት ነው እኮ። መማራውን ሆነች አልሆነች ያረፈውን የተሰዋውን ሰው አታመጣም። ህሊና አወቅ ሰው አታድርገው እንጂ ስኮስከት ተቆጣ ስላላት አይደለም። ስንት የተሰዉ ሰዎች መማር ድምፅ ሆና መለሰቻቸው? እንደ ወይ ደግሞ መፍትሄ ያገኘን እንዲ ለህሊናችን እንኑን ብለን እንጂ እኮ ምንም፣ ስንት አመት ድምፅ ተቆነ፣ ምንም ለውጥ የለውም ግን ህሊናችን፣ ስለ ህሊናችሁ ስትሉ ታደርጉታላችሁ። በቃ እስኪ ድሮ ትዝ ይልሻል። እኔ እንደውም አንዴ በጣም ላይክ ካረግሽው ነገር ሁሉ ማረሰው ለእኔ ለእኔ ማረሰው ድምፅ አልሆነችም፣ ድምፅ አልሆነችም ምናምን ሲሉ ሰብስበሽ ቪዲዮዎቹን ሰርተሽ ነበረ ማለት ነው። በዚህ ጊዜ እንደዚህ ብላለች፣ በዚህ ጊዜ እንደዚህ ብላለች ማለት ወል እንዱ በየቤታቸው እየሄድን ነው ወይም እናስረዳው በየ ግራ ገባኝ እኮ አሁን እያንኳኳን እያንኳኳን ነው መምዬ። የሚረዱት ከዚህ በኋላ እኔንማ ብታይ ማለት ነው እንዴ ግራ እስኪ ገባኝ። ይሄ ነገር ኮምፒቲሽን ነው እንዴ? እዚህ ህዝብ የህዝብ እያለቀ ህዝብ እየደማ ጭራሽ ውድድር እኮ አረጉት እኮ መማር ላይ ውድድሩን። ጭራሽ ደግሞ ይጠይቁሻል፣ ይህንን ያደረግሽው እንትናን ፈርተሽ ነው አይደል ምን ነው ምን ነው ምን ነው አንገትሽን አልደፋሽም ምን ነው ጥቁር ምን ነው በቃ ያማርጣሉ እግዚአብሔር ነው የምልሽ ለምን ይጆሮ ጋር አስመሰይ አሁን አዝንሽ ሞተሽ ነው ልጅሽ ሙቃለ ጉድ ሳቀጂ ኮሜንት ልኮ ሳይ ደሞ እኔ ጋማ ይሻላል ደሞ ሌላ ቦታ ላይ ሳገኛቸው አንቺ አንቺ ላይማ ምን የማይሉሽም ሌላ ቦታ ላይ ያገኙሽ ነው ኮሜንት ማጥፋታት ሲ መመለስ በማትጂበት ሁኔታ እራሱ በማትከላከሉበት ሁኔታ እኮ ነው እኮ ማለት ነው። ምን ነው አላለቀሽም። ምን እንደ እነሱ ከገብቶሽ እኮ ብታያቸው እኮ አንድ እኮ ፊታቸውን አያሳዩም። ብልጦች ናቸው እኮ መማር ያጠፋሽው ቪዲዮ እኔ ምንም አጥፍቼ አላውቅም። ምንድነው ያጠፋሁት ቪዲዮ አለ ምትል የለም። ምነው ቪዲዮ የምታጠፋው ሁሉን ለደሞ የምትከታተሉት የጠፋችሁንም ቼክ አድርጋችኋል እኮ ካለም እኮ ያጠፋቸው እ ያሉ ነው። ምንድን ነው ያጠፋውት? አላጠፋውም። አንድ ቀን ማን ነበረ አቲንክ ሀሰናይ ነው ብቻ አንድ ሰው ሞቶ ለቪዲዮን ፖስት አድርጌዋለው እና በጣም ብዙ ቪዩ ነው ያለው ን ልክ ከዛ ወደ ፒን አረኩት ወደ ላይ ማለት ነው። ፒን ሳረገው አጥፍተሸዋል ይሉኛል። ከላይ ከፒን ተደርጎ ነው የነበረው፣ እና አንዳንዴ ከየት አለ ምናምን ይሉኛል። እሷንም እኮ ይከታተላሉ እኮ ነው የምልሽ። እሷን ያያሉ። በቃ እየገቡ ቼክ ያደርጋሉ። እኔ እኮ የበቁኝ እኮ ማለት ነው መማር ሰድቦወይን ኮሜንት አጥፍቼ፣ ኮሜንት የት ሄደ ብለው ደግሞ ይኮምታሉ። እግዚአብሔር ኮመንታቸውን ጥፍት አደረግባቸዋለሁ ከዛ ተመልሰ ዞሮ ዞሮ መማር መጥቶ ኮሜንቴተር ይላሉ እኮ ማን ምን አለችንም ብሎ ይሁን ያዩት በጣም የት እንደምን ወይ ከኛ እኔማ ቢቸግረኝ እኮ ቆይ፣ ከኛ በጣም ብዙ ኤክስፔክት ያደርጋሉ፣ ላይክ በጣም ይጠብቁናል። ከሌሎቹ ሌሎቹ የማይናገሩትኝ ግድ በቃ አለ አይደለ ቦታ ስለማይሰጣቸው ምንም ኃይል የላቸው ምንም በቃ አለ አይደለ ምንም ፓወር የላቸው ምን መማርና ቤታ ነው ያላቸው ብለው በእኛ ላይ የምነጥለው ነው በሚል አሁን ለደርሱ ነው ይመስለኛል። እንደዛ ነው ማለት ከኛ ይጠብቃሉ ምናምን ነገር እና

ልንታይ ልንሰማ የምንችለው እንሰማ ማለት ነው። ምናምን ነገር አለ ከሆነ ንገሩን። በእውነት እንደዛ ከሆነ እኛም በክፋት አንየውና ባለን ነገር ላይ ማሻሻል እንድንችል ንገሩን፣ ንገሩ እንጂ እኔ ግራ ገባኝ። ሌሎ ስታየው ለምን ሌሎቹን አታካ ያደርጉም? ለምን ሌሎቹን አይናገሩም? ለምን እኛ ይናገሩናል? ቁጭ ብዬ ሳስበው ምናልባት ከሌሎቹ የተሻለ ሌሎቹን ቦታ ሳይሰጧቸዋል፣ አደለም መማር ቦታ ሳይሰጧቸው ከኛ ይጠብቁ ይሆን? ገባሽ? ሌሎቹ ምንም አያመጡ ምንም ምንም ነገር እንትን የላቸውም ብለው ከኛ ነው የሚጠብቁት መሰለኝ፣ ይመስለኛል። አዎ በዚህ ያህል ጥላቸው ያኔ ሜቢ ሊሆን ይችላል ሜቢ ምናልባት ጌታ መማር ምናልባት በቃ ከኛ ኤክስፔክት የሚያደርጉት ነገር አለ እነሱም ቢያወሩም ቢያደርጉም ምናምን ቦታ አይሰጧቸውም ከኛ ነው ቦታ የሚሰጣቸው መሰል እንደዛ ከሆነ ፍቅሮች በፍቅር ንገሩን እያስተካከልን እንሄዳለን ምን ልበል መምዬ ያስብላልሁን ግዴታ ስላለባቸው አይደለም እኮ። ግዴታ አይደለም በነገራችን ላይ፣ ሰው በውዴታው ነው የሚያደርገው። ግዴታ የሚባል የለም። ሚስት በዚ ሰት በውዴታ ነው ሚስቱ እድሜያቸው ልጆች 18 ዓመት ካለፈ ማስገደድ አይችሉም። በፍላጎት ነው። እናትና አባትሽ ስለሆኑ ብቻ ተነሽናን ያልኩሽን አግቢ በዚህ ሰዓት ግዴታሽ ነው አሳድጌሻለሁ ወልጄሻለሁ ብለው ከማትፈልጊ ሰው ጋር ቢያጋቡሽ አይችሉም። ግዴታ ይሄ ግዴታ አይደለም። በውዴታ ነው። በፍላጎት ነው። ትጠየቂው ከባሽ። የሰው ልጅ ህሊናውን ይወቀሰው። ህሊናው ወቅ ህሊናሽ ወቅሶሽ በቃ ይሄ ትክክል አግባብ አይደለም ብለሽ አድርጊው እንጂ ሰው ስላልተስፈራረሽ፣ ግዴታሽ ነው ስላለሽ፣ ምናምን አይደለም። ይሄ ግዴታ አይደለም ውዴታ ነው። ሁሉ ነገር በውዴታ ነው የሚሆነው እና የህሊና ጨዋታ ነው። ህሊናሽ ይወቅስሻል ወይ፣ የምታደርጊው ልክ ነው ወይ፣ ራስሽን ጠይቀሽ ማድረግ ነው። እሱ ነው ዋናው የህሊና ጨዋታ ነው። ህሊና አምኖበትም ካላደረገው ምንም ይሄ በሰዎች የሚደረግ ነገር ዘለቄታም የለውም የለው ምንም እኮ ነው። ሰውን እየፈራሽ የህዝብን ምላስ እየፈራሽ የሰውን ስድብ እየፈራሽ የምታደርጊው ነገር መቼም ጥሩ ሆኖ አያቅም። መጪ ዝም ብለሽ ትቦስ ይችላልሽ። ግዳይ ዘጥሽም ምናምን ለሰው አፍ ለማዘጋት ብለሽ ግን ውስጥሽ ከውስጥሽ የመነጨ ነገር ግን ላይክ ነው ትርጉምም አለው። አረ በስማም ሊበሉን ደረሱ እኮ። የሰላም ያርግላችሁ። ክሊፔንስ እንዴት አውርተንበት አልኮ መማር አስታወሽ እኮ እኔ እኮ ግራ አንቺ ራስሽ ነሽ እኮ የነገርሽን ክሊፕ ላይ ያለው ዘፈን ላይ ምናምን ብለሽ ታስታውሻለሽ? ማርያምን ገስት ላይ ተሰብስበን እያወራን ዘፈን፣ እንዲያውም ዘፈኑ የሆነ ድራማ ይሁን ብቻ ዘፈን ላይ ያለው ብለሽ ፈልጉኝ ብለሽ እንዲያውም አሳይተሽ ምናምን ከዛ እኔ እንዲያውም እንደዚህ እዚህ ስለበር በደንብ አስታውሳለኝ። ምንድን ነው የሆነ ጉግል ላይ የኢትዮጵያ ምናምን ሰርች ሳረግ የሆነ በአረንጓዴ ኮፍያ ምናምን ያለ የለም፣ ደግሞ አረንጓዴ ቢጫ ቀይ ለብሰሽ እሱ ይወጣል። መማር ድሮ እኮ ነበርሽ እያልኩሽኝ ድሮ ነው እኮ የምትታወቂ ለካ አንቺ ነሽ መማር ምናምን እያልኩኝ አሁን ይህን እንደ አዲስ ማውጣት ደግሞ እኮ ቆንጆ ነበርሽ። እኔ እኮ አሁን እኮ እንደውም ሰዎች ሰውን ለማስጠላት ወይም ሰውን ለማጣጣል ሲሄዱ የአንችን ውበት ነው ያወጣው ጠላቶች የሚባሉት እንድመሰከሩ ነው ያደረገው። እኮ ጭራሽ በተቃራኒው ሲሆን እንሰማቸው ይጣ እኮ እሱ እንኮ ነው የምልሽ እኮ ጠላቶች፣ አንድ ጠላት ሳይቀር አንቺን ያደነቀበት ላይ ነው ያየሁት። ለምን፣ እግዚአብሔርም መማር በጣም ነው የምታምሪ። እነሱ እንደዚህ ፊልተር ምናምን ሲሉ ካልካለ ነው ከድሮ ድሮ ላይ የለም ደግሞ ዳንሰኛ አይደለሁም እኮ ሮንግ ኢንፎርሜሽን። ሰው እንዴት አይቶ እራሱ እሱን በፍል እንዳልቻለ እኔ ዳንስ ብችል ደስ ነው የሚለኝ፣ ግን ዳንሰኛ አይደለሁም። እኔ ዛሬ እንደ ሞዴል ይሄ ሞዴል ሆኖ የሚሰሩት የሉ እንደዛ ነው ወይ በዛ ሳታስቢ እንግዲህ መታደል ነው። በቁንጅና ሰው ተመርቶ ነው የሚሰራው፣ ግን እኔ ምን ጉድ ነው? አሁን ይሄ መጣሽ? ምን እንድንልሽ ነው? መማር እኔ አልገባኝ። ማለቴ ጣም ስክሪን መማር ምንምን ለምን ሰራሽ ነው? እንዴት ሰራሽ ነው? ማንስር ያለች ነው? ምን እንድንልሽ ን እኔ እንደውም እኮ ለሁሉም እመልሳለሁ። አንቺ መልሽ እኮ እረን ያልመለሰ ምን፣ አሁን ይሄን ምን ብለሽ ትመልሻለሽ? ማርያም፣ እኔ ኳንዳ እንዲ ላይክ በየጊዜው ምን አጀንዳ ሲመጡ ግርም ምንም የሚለኝ ማለት የቱን መልሰሽ ሸይቱን ታዲያ፣ ደግሞ ሁሌም ውሸት ነው የሚያወሩት ማለት ውሸት፣ እውነት የተያዘ ነገር እንኳን አንድ ቀን ተውታቅ አንተ ያው ያው ደማች ስሚ አሁንማ እኮ እንደ ድሮ እኮ ማዳማ ይጣፋ ሰውም ማገናዘብ ጀመረ እንዴ። ምንድነው ሪዝኑ? እስኪ እኔ ምናምን ሰውም ማለት ጀመረ። ገባሽ? አሁን በምን ይጣሉ? በቃ ያ ወይ ሰረ አይነት ጥላውን ከፈልን ከእነሱ አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ አይ ቲንክ ሐቃችን ይወጣል በደንብ ሰው ያስተውላል ይመስለኛል። ብዙም ያስተውሉ ሰዎች ስለማይናገሩ ነው እንጂ በጣም አሁን ብዙ ልጆች ይጽፉልኛል ምናምንና እነዚህ አይነት ነገሮች በጣም ጥሩ ነገር ናቸው። በመቱን ቁጥር እንደምንም መጠንከራል አይደለም ያጠነክርሻል። ሴም ታይም ደግሞ ሰዎች እውነታውን እንዲያዩ ያደርጋል ይጠይቃሉ ምክንያት ይጠይቃሉ። ገባሽ አሁ ለምሳሌ አንድ ሰው የሆነ እንደዚህ አልሰራም እንዳልሰራ ሆነች ሰው አንቺ ሆነሽ ተገኝተሽ ሰው ሲያይ ምንድን ነው የሚለው ገባሽ? ደ ምር የሚያወሩትኝ የተሳሳተ ነገር ነው ብሎ ሰው ይረዳል። ተረዳሽ? ያገናዝባል። አንቺን ለማስጠላት ሰው በሄደ ቁጥር እግዚአብሔር ደግሞ ከፍ ነው የሚያደርግሽ።

እኔ በጣም እኔ በነገራችን ላይ ማን መማር አሁን አሁን ድሮ ቀሚስ ምናምን እወዳለሁ። አሁን ግን ትንሽ እድሜ ከሄደ በኋላ ብዙም የቀሚስ አፋሪ ብዙ ለብሳለሁ እ ለብሳለሁ ለብሳለሁ። አሁን ዛሬ እራሱ ቀሚስ ነው የለበስኩት፣ ለብሳ ረጅም ቀሚስ ነው የለበስኩት እ ለብሳለሁ ግን እንደ ድሮ አይደለውም። ገባሽ? አሁን እኔ ጅንስ፣ ይሄ ሌጊን ሆኖ ታይቶች አሉ እግራቸው ቬል የሆነ ምናምን ደስ ይለኛል። በቃ ጅንሶች ከላይ

ግን ቅርጻቸውን አያወጣውም። ጅንስ ምናምን እኔ እለብሳለሁ ነው፣ ቅርጼን ያወጣዋል፣ ቅርጻለሽ አለ እዛ ነው ይደብቃል። አቃለሁኝ ሰዎች ይደብቃል፣ ጅንስ ስለብሽ ምንም። በተለይ ደግሞ ይሄ ሊቫይስ ጅንስ ከለበሽ በቃ ጠንካራ ስለሆነ ያ ሊቫይስ በጠንካራ እንዴት ነው የምንለብሽ ይሉኛል፣ እለብሳለሁ ነው